የባህል አልባሳትን በሰፊ የምናሳይበት ቻናላችን ነው ማለት ነው። አብራችሁን ቆዩ። ዛሬ እንግዲህ ቆንጆ ቆንጆ ያልኳቸውን ልብሶች እየላችሁ መጥቻለሁ። ከእነዚህ ስጀምርላችሁ ይሄ በጣም የሚያምር ቀይ ልብሳችን ነው። እንግዲህ ገናም እየመጣ ስለሆነ ቀይ ልብሶች እየቀላቀልን እናሳያቸዋለን። ይች እንግዲህ በአራት አርብ የተሰራች ቀይ ልብሳችን ነች። በጣም የምታምር ደረጃ ያላት በጣም ቆንጆ ልብስ ነች። አርቡም ሰፊ ነው። በዛ ላይ ይሄ አራት አርብ በወራጅ የሚሰራ አራት አርብ ነው። ከለሩ በጣም የሚያምር መደቡ ቀይ ሆኖ በዶቃ በሰማያዊ በቢጫ እንዲሁም በተለያዩ ከለር ያሸበረቀች ነች። በጣም ነው የምታምረው። ቀሚሷ እንደምታዩት ልቅም ብላ የተሰራች ዲዛይኗ፣ መሀል ላይ ያሉት ዲዛይኖች በጣም ነው የሚያምሩት። ደረጃዋ ደግሞ ከላይ ሰፋ ብላ ስለተቀመጠች ለቀሚሱ ውበት ሰጥቶታል ማለት ነው። አንዷ ወራጅ እቺ በወራጅ ነው የምትሰራ እቺ ወራጅ ተሆንና ሌሎቹ ከኋላ ክብ ሆኖ ነው የሚመጡ ማለት ነው። እንደዚህ ያልቆላት ወደ ችኛዋ ልብስ ሄድላቸው። ችኛዋ ደግሞ አዲስ ልብሳችን ነች። በጣም የምታምር ቆንጆ በመካከለኛ ጥለት የተሰራች ልብሳችን ነች። መሀል ላይ ያሉት ዲዛይኖች በጣም ቆንጆ ሆኖ ልቅ ምሎ የተሰራ ልብስ ነው። እያንዳንዱ ከለሮች ስብጥራቸው በጣም ውበት ያለው ልብሱ ለሚያምር ከለር እና የጥለት አቀማመጥ ያለው ነው። በአራት አርብ የተሰራች ልብስ ነች። አርቡም ሰፊ ነው። ዋጋው እንደዚህ ያልቀውላት 16 ሺህ። ወደዚያኛው ቀይ ልብስ ሄድላችሁ ገና ገና እያልኩኝ ነው። በጣም የሚያምር ቆንጆ ልብስ ነው። መደቡ ቀይ ሆኖ በቢጫና በሻይኖር ቀዘቦ እንዲሁም በተለያየ በሰባ አራት ቁጥር ያሸበረቀ ልብስ ነው። በጣም ነው የሚያምረው። ዲዛይኑ አቀማመጡ ቀይ ሆኖ ደግሞ ዲዛይኑ እያንዳንዱ ነገር ልቅ ብሎ የተሰራ ፈርጥ ይመስላሉት መሀል መሀል ላይ በቀይ ዶት በጣም ነው የሚያምረው። ጥለቱም ሰፊ ነው። ይሄ አሁን ለፕሮግራም አሁን ገናም እየመጣ ነው ለፕሮግራም ብትፈልጉት እንዲሁም ለተለያየ ላሰባችሁ ዝግጅት ብትፈልጉት የሚሆናችሁ ቆንጆ ልብስ ነው ቀይ ልብስ ደግሞ አልቆለት ስታዩት በጣም ቆንጆ እና ውበት ይኖረዋል በአራት አር ጥንቅቅ ብሎ አንገት ላይ ዲዛይን አልቆላችሁ አስራ ሰባት ሺህ ወደዚኛው ደግሞ ቀይ ልብስ ሄድላችሁ ቀይና ሰማያዊም አለው የተለያዩ ከለሮች አሉት ግን ዳርዳር ላይ ቀይ ስላለው ፒንኮችም አሉት ሙሉ ቀይ ባንሎም በጣም ያምራል። ደረጃ አለው በዛ ላይ ትልቅ ነጠላ አለው። ነጠላለው የተዘጋጀ መነኑም እንደምታት ቆንጆ መነን ነው። ዲዛይኖቹ ሄድላቸው ወደ ዲዛይኑ፣ ዲዛይኑ የሚያምር ልቅ ሙሉ የተሰራ ነው። እንዲሁም ደረጃው ማስቆርጥ ብትፈልጉ እንደዚህ አስቆርጠን እንሰራላቸዋለን። እንደዚህ ቆንጆ ይሆናል። ሲቆረጥም ያምራል ልብሱ እንደዚህ። ዋጋው አልቆለት 16000። ወደ እነዚኞቹ ቀጭን ቀሚስ ሄድላችሁ እነዚኞቹ ደግሞ በጣም የሚያምሩ ሶስታቸውም ያው የተመሳሳይ የሆነ የጥለት ስፋ ስላላቸው ይቺኛዋ አንድ ደረጃ አላት፣ ይቺኛዋ ደግሞ ቀጠን ብላ የተሰራች ነች፣ ይቺኛዋ ደግሞ ትንሽ ሰፋ ትላለች። ከዚህኛው ቀይ ስለሆኑ እነዚህ ለገና ቀጠን ላለ ለምትፈልጉ ተሆናቸዋለች ማለት ነው። እያንዳንዱ ዲዛይን ስታዩ ወደዚህኛ ሲሄድላችሁ በጣም የምታምር ቆንጆ እና አዲስ ልብስ ነች። በጣም ዲዛይኑ ልቅም ብሎ የተሰራ ተጠንቅቆ የሰራው ሸማኔ ልብሳችን ነች። እቺ በአራት አርብ ነው የተዘጋጀችው፣ ግን በአምስት አርብ ለሚፈልጉ በአምስት አርብ ማሸመን እንችላለን። ዋጋው እንደዚህ አልቆላት አስራ አራት ሺ ይችኛዋ ደረጃ ያላት ሆና የምታምር ቀይ ቀሚሳችን ነች። በጣም ነው የምታምረው። እችም በአራት አርብ የተዘጋጀች ነች። መነኑ ቆንጆ ነው። ዲዛይኑ እንደምታየው ደግሞ በጣም ቆንጆ ሆኖ ልስልስ ብሎ የተሰራ ዲዛይናችን ነው። ይችኛዋ በአራት አርብ ቆንጆ ሆኖ አልቆላት። ፈለጋችሁ ዲዛይን አስራ ሶስት ወደዚችኛዋ ስሄድላችሁ ይችኛዋ ደግሞ ቀይ ሆና መደቧ በተለያየ ጥለት ዲዛይን የተሰራች ነች። በጣም ነው የምታምረው። እንደምታዩት የጥላት ስፋትም መካከለኛ የሚባል የጥለት ስፋት አላት። ይችም በወራጅ ብትፈልጓትም መሰራት ትችላለች። አንገት ላይ ቀጠን ባለም ዲዛይን መሰራት ይችላል። ዋጋው እንደዚህ አልቆላት 13 ሺ። ወደዚችኛ ደግሞ ቆንጆ ልብስ ሄድላቸው፣ በጣም የምታምር አዲስ ዲዛይን ነች። አዲስ ነች፣ በጣም ነው የምታምረው። መደቧ በጣም በሚያምር በብሉ ከለር የተሰራች ነች። ዲዛይኖቹ ደግሞ በጣም ልቅም ብሎ የተሰራ የፈርጥ ልብስ ናት በቃ ፈርጥ ብላ በሽመና የተሰራች ልብስ ነች። መስቀሎች አሉት፣ የተለያዩ ፈርጦች አሉት። የሚያምር ዲዛይን አለው መሀል ላይ ስታዩት፣ ልብሷ እንደዚሁ ቆንጆ ሆና አይን የምትይዝ ልብስ ነች። እዚጋ መዝጊያ ላይ ያሉት ፈርጦችን በጣም ነው የሚያምሩት። በጣም ቆንጆ ልብስና የምትወዱት አይነት ልብስ ነው። በዛ ላይ በአምስት አርብ ነው የተዘጋጀላችሁ። እንደዚህ ሰፊ ጥለት በአምስት አርብ አልተለመደ ለስላሳ ና ሁለት ነው ዋጋዋ እንደዚህ አልቆለት በምትወዱት ዲዛይን ተሰርቶ አልቆለት አስራ ሰባት ሺ ወደ ነጠላዋ ሲሄድላችሁ በጣም የሚያምር ቆንጆ ጣል አድርጋችሁ ትለብሱት የትም ፕሮግራም ላይ ብትለብሱት የሚያሳምራችሁ እና ቆንጆ ነው የምትሄዱት፣ ልብስ ነው። ነጠላው ቁመትን በጣም ትልቅ ስለሆነ አንዳንዱን እናሳያቸው። ትልቅ ነው። በጣም ትልቅ ነው። ትልቅ ነጠላ ለምትወዱ እህቶቼ ለእናቶችን በጣም የሚሆን እና የትም ቦታ ብትሄዱ ደስ ብሏችሁ የምትለብሱት አይነት የነጠላ ሳይዝ አለው። ወደ ችኛ ደግሞ እንደ መካከለኛ ጥለት ያለ ልብስ ሄድላችሁ በጣም ነው የምታምረው። ቆንጆ ሆና ፒንክነቷ ደመቅ ብሎ ይታያል። ኦሬንጅም አለው። ሰባ አራት ቁጥር አለው። ብዙ አይነት የከለር ዲዛይን ስብጥር አላት። በጣም ነው የምታምረው። ዲዛይኗ ልቅም ብላ የተሰራች ቆንጆ ልብሳችን ነች። እንዲሁ ከርቀት አይን የምትይዝና የምትስብ አይነት የከለር ዲዛይንም የጥለት አገባብም አላት ቆንጆ ሆና እቺ በአራት አርብ ቆንጆ ሆኖ አልቆላችሁ በፈለጋችሁት ዲዛይን በምትፈልጉት እናንተ ዋጋው እንደዚያል 16 ሺህ። መደቧ አረንጓዴ ከለር ሲሄድላችሁ በጣም የሚያምር ዲዛይን ያለው ቆንጆ ልብሳችን ነው። በጣም ነው የሚያምረው። ዲዛይኑ አቀማመጡ መሀል ላይ ያሉት እያንዳንዱ ዲዛይኖች ቆንጆ ናቸው ልቅም ብላ የተሰራሽ ዲዛይናችን በሆነ ጠጅ አለው እንዲሁም ቀይ ያለው አረንጓዴ ያለው የተለያዩ ዲዛይኖች አሉት መሀል ላይ እዚህ ላይ ደግሞ መስቀል መስቀል የሚመስሉና ፈርጦች አሉት ከላይም እንደዚህ ፈርጥ አለው በጣም ነው የሚያምረው ይሄ እንግዲህ በአራት አር በምትፈልጉ ዲዛይን በቆንጆ ዲዛይን ተሰርቶ አልቆለት 18 ሺህ ወደዚኛው ደግሞ እንዲሁም ግሪን ከለር ልብስ ሄድላችሁ እንደው በጣም የሚያምር ግሪን ልብሳችን ነው። እንደው በሻይን መሀል መሀል ላይ በሻይን ወርቅ ዘቦ ዲዛይን መሀል መሀል ላይ ያለው እዚህ ጋር በሚያምር ዲዛይን ተቀምጦለታል። መሀል ላይ ደግሞ ሌላ አይነት ዲዛይን አላት። እንግዲህ ይሄን በፈለጋችሁት ዲዛይን ስታሰሩት የምትወዱት እና ቆንጆ ልብስ ነው የሚሆነው። የጥለቱ ስፋት የዲዛይኑ አቀማመጥ በጣም ቆንጆ ስለሆነ ለፈለጋችሁት ፕሮግራም ይሆናል። አርቡም እንደምታዩት ሰፊ አርብ እና በቂ አርብ አለው። ሁለት አይመነን ነው ዋጋው እንደዚህ ጥንቅቅ ብሎ አልቆለት 18 ሺ። ወደዚህኛው ደግሞ የሆነ የሚያምር ግሪን ከለር ነው መደቡ። በጣም በሚያምር ቆንጆ ዲዛይን ተሰርቶለታል። ከታችና ከላይ ደረጃዎች አሉት። ደረጃዎቹ እና እዚህ ጋ ያለው መዝጊያ ተመሳሳይ የሆነ የዘንባባ አይነት ዲዛይን አለው። እዚጋ በዘንባባ አይነት ዲዛይን የተዘጋ ነው። በጣም ነው የሚያምረው። መሀል ላይ ያሉት ዲዛይኖች ደግሞ እንደምታያቸው በጣም ነው የሚያምሩት። ሲጋም ሲጋም ያሉ ዲዛይኖች በጣም ቆንጆ ናቸው። ደረጃው ምናልባት ለማትፈልጉ ሰዎች እንደዚህ መቆረጥ ይችላል። ደረጃው እንደዚህ በአራት አር ባልቆለት የምትወዱት ልብስ ይሆናል። ዋጋው አስራ ስድስት ሺ ወደዚህኛው ልብስ አይደላቸው። ይሄኛው ደግሞ ቆንጆ ከለር ያለው ልብሳችን ነው። ዲዛይኑ ደግሞ እንደምታዩት ልቅ ብሎ የተሰራ ብዙ አይነት ዲዛይን ያለው በጣም ነው የሚያምረው። ጥንቅቅ ብላ የተሰራች በ በተለያየ ከለር ዲዛይን የገባበት ነው። ንቅሳት ይመስላሉ መሀል መሀል ላይ በጣም ነው የሚያምሩት ልብሶቹ። እንግዲህ በትልቅ እንትን ስለተሰራ ጥለት ስለተሰራ ከአንገት ላይ ቀጠን ብሎ በፈለጋችሁ ዲዛይን መሰራት ይችላል። በቆንጆ ዲዛይን ማለት ነው። ለፈለጋችሁት አይነት ፕሮግራም ያደምቃቸዋል። ዋጋው እንደዚህ ያልቆለት ሀያ ሁለት ሺ። ወደዚህኛው ልብስ ደግሞ ሲሄድላችሁ በጣም የሚያምር ከለር በጣም ነው የሚያምረው። ይሄውን በፈለጋችሁት አይነት ፕሮግራም ይሆናል ያደምቃቸዋል። ከላይ አንድ ደረጃ አለው ደረጃው መሀል ላይ ደግሞ በነጭ ማነው በቢጫ ወርቀ ዘቦ ተሰርቶለታል ከደረጃው በታች ማለት ነው። መሀል ላይ በጣም ነው የሚያምር ልብሱ። ለፈለጋችሁት አይነት ፕሮግራም ያደምቃቸዋል። እንዲሁም በቀጠን ባለ ዲዛይን አንገት ላይ ትልቅ ጥለቶች አንገት ላይ በፈለጋችሁት በአራት ማዕዘን በኦ በተላላፊ በፈለጋችሁት መሰራት ይችላል። ተወዱታላችሁ። ዋጋው እንደዚህ አልቀውለት ሀያ ሶስት ሺ። ወደዚኛው ደግሞ በጣም ወደሚያምር ቀይ ልብስ ሄድላችሁ በጣም ነው የሚያምረው። እንደምታዩት ዲዛይኖቹ ደግሞ ልቅ ምሎ የተሰራ መሀል መሀል ላይ በፈለጋችሁት ዲዛይን ማሰራት የምትችሉት አይነት ልብስ ነው። ዲዛይኖቹ በጣም ስለሚያምሩ እዚጋ ያለው አንዱ ዲዛይን ወቶ አንገት ላይ ማለት ነው በፈለጋችሁ ይሰራላቸዋል እዚህ ጋር የፈለጋችሁ ዲዛይን ነው። ከላይ የሚወጣው ማለት ነው። አርቡ እንደምታዩት ትልቅ አርብ አለው። ሁለት አይመነን ነው በሁለት አይመነን ነው የሚሰራው በጣም ትልቅ ልብስ ነው። ቆንጆ ሆኖ እንደዚህ አልቆለት በምፈልጉት የዲዛይን ዲዛይን አማራጭ ሀያ አራት ሺህ የነጠለው ስፋት በጣም ትልቅ እና በጣም ትልቅ ናቸው። ከሁለት ከሀያ በላይ ነው። ይህን አሁን የትም ቦታ ብትለብሱት ምንም ስለማያጥር ደስ ብሏችሁ እና የምትለብሱት ቆንጆ ልብስ ይሆናል። ወደ ዚችኛዋ ወደ ቀይ ልብስ ሄድላቸው። ከላይ እንግዲህ እንደምታዩት ዲዛይን አላት በጣም በሚያምር በጣም ነው የሚያምረው። ይሄን እንግዲህ በአራት አሩ ደግሞ እንደዚህ አልቆለት ፊኒሽንጉ ስታዩት እዚህ ጋ ያሉት ዲዛይኖች ሶስት አራቱ ሲገጥሙ ማለት ነው ውበት ይኖራቸዋል። እዚህ ጋ ያሉት ዲዛይኖች ውበት ነው ለቀሚሱ። በጣም ነው የሚያምር ቀይ ስለሆነ እንግዲህ ገናም እየመጣ ስለሆነ በፈለጋችሁት የጥለት አማራጭ ቀይ ልብስ አቅርቤላችኋለሁ አርቡም ሰፊ ነው ሁለታይ መነን ነው ዋጋው እንደዚ ያልቆላት አስራ አምስት ሺ እዚችኛዋ ደግሞ የቀይ ቡኒ አይነት ልብስ ሄድላችሁ ቀይናት ወደ ቡኒ ትሄዳለች በጣም ነው የምታምረው መሀል ላይ ዲዛይኑ ጥንቅቅ ነው የተሰራ ቆንጆ ልብስ ናት። መሀል ላይ በጣም በደንብ ስታዩት ዲዛይኗ በደንብ ነው የምታምረው። ቆንጆ ናት፣ በጣም ታምራለች። ፈርጣላት በዛ ላይ መሀል መሀል ላይ ጥንቅቅ ብላ የተሰራች ልብሳችን ነች። ልቅም ብላ በደቃቃው ዲዛይኑ በደቃቀው ስለተሰራ ለቀሚሱ ውበት አለው ማለት ነው። በዛ ላይ ሰፊ አርብ ነው፣ ሁለታይ ነው። ሁሌ እንደምንነግራችሁ ይህን በአራት አርብ ቆንጆ ሆኖ በፈለጋችሁ ዲዛይን ብታሰሩት የሚያምር ልብስ ነው የሚሆነው ዋጋው እንደዚህ ያልቀውላት 17 ነጠላዋም እንደምታዩት በቂ ከቀሚሱ ጋር በቂ የሆነ የጥለት ስፋት አላት። ላይ ነጠላው ላይ ነው ጠላ አድርጋችሁ ስትለብሱት እንደዚህ ቆንጆ ሆና የምታሳምራችሁ ልብስ ነች። ትወዱታላችሁ። ወደ ዚችኛዋ ደግሞ ደረጃ ልብስ ሄድላችሁ በጣም ምታምር በደቃቃዋ የተሰራች ልብስ ነች። እንዲሁ ቀጠንላ ለምፈልጉ ደግሞ ትሆናቸዋለች። ቀይም ስለሆነች ቀይና መደቡ በፒች ፒንክ የተሰራች ነች። ቀይም ስለሆነ ላይ ላዩ ለገና ትሆናቸዋለች። እንደዚህ ትልቅ ጥለት ለማትወዱ ቆንጆ ልብስ ነች። ዋጋዋ እንደዚህ አልቆላት በፈለጋችሁት በምትወዱ ዲዛይን 12 ሺ ወደዚችኛዋ ደግሞ ፒንክ ልብስ ሄድላችሁ። በጣም ነው የምታምረው። መደቧ በፒንክ ፒች ፒንክ በምትባል አይነት ከለር የተሰራች ነች። መል መል ላይ እንግዲህ ዲዛይኖች አሉት በሁለት አይነት ከለር በወይነ ጠጅ እና በቡኒኝ ከለር፣ በጣም ነው የሚያምረው። ሲጋ ያሉት ፈርጦች ዲዛይኖቹ በጣም ያምራል ልብሱ እንግዲህ በአራት አር በፈለጋችሁት የዲዛይን አማራጭ ይሰራላችኋል። ዋጋዋ ጥንቅቅ ብሎ አልቆላት 14 ሺህ። ወደዚኛዋ ደግሞ ቀይ ልብስ ይሄድላችሁ። በጣም የሚያምር ቀይ ልብሳችን ነው። እንግዲህ ለገና ያደምቃቸዋል። ቆንጆ ሆኖ ሲሰራ አንገት ላይ በፈለጋችሁት የዲዛይን አማራጭ በኦ በአራት ማዕዘን እንዲሁም ቪ ተላላፊ ይሰራላችኋል። በቆንጆ መነን በቆንጆ አሰራር ትሰራላችኋል። አርቡ ሰፊ ነው። ሁለታይ መነን ነው ይሄ። እንግዲህ ዲዛይኑ እንደምታዩት ደግሞ መደቡ ቀይ ሆኖ ሰባ አራት ቁጥር እንዲሁም በሻይን በቢጫ የተሰራ ነው። መሀሉ መስቀል አላት መሀል ላይ በጣም የሚያምር ደግሞ ፈርጥ ዲዛይኖች አሉት መሀል ላይ ቆንጆ ዲዛይን አለው ዳር ዳር ላይም በሚያምር ይሄ ነው በቢጫ ይሄ ነው በሰባ አራት ተሰርቶለታል ዳር ዳር ላይ ነጠለውም ሰፊ የሆነ የነጠለ ስፋት አለው ዋጋው እንደዚህ ያልቀውለት 18000 ወደ ስቺንጋ ልብስ ሄድላችሁ መደቡ በአምሳ ቁጥር የተሰራ ነው በላይ ደግሞ ንቅሳቶቹ በቀይ ቡኒ የተሰራ ልብሳችን ነው ይሄም እንዲሁ ለገና የሚሆናቸው ለፈለጋችሁት ፕሮግራም መሆን የሚችል ልብስ ነው ቆንጆ ልብስ ነው ዲዛይኑ በጣም በሚያምር ዲዛይን የተሰራ ልብስ ነው እንደምታዩት አርቡም ሰፊ ነው ሁለታይ መነን ነው። ሁሌ እንደምንነግራችሁ መነኑ በጣም ቆንጆ መነን አለው። ይህም በፈለጋችሁት ዲዛይን ብታሰሩት የሚያደምቃችሁ ቆንጆ ልብስ ነው የሚሆኑ ዋጋው እንደዚያ ያልቆ ለት አስራ ስምንት ሺህ ወደ ስችኛዋ ልብስ ሄድላችሁ ደግሞ መደቧ በሚያምር ቆንጆ ከለር የተሰራች ነች። ይሄ ልብስ በተለያየ ከለሮች አሉት። ይሄኛው ደግሞ ሌላኛው በሚያምር ከለር ነው። እዚህ ጋር ያሉት ዲዛይኖች በጣም የሚያምር ቆንጆ፣ በጣም የሚያምሩ ፈርጦች ያሉት እዚጋ ዲዛይኑ ላይ በሻይኖር ቀዘቦ በጣም በሚያምር ከለር ተሰርቶለታል። አራት አርብ ነው። ሁለት አይመነን ነው። ቆንጆ ሆኖ በፈለጋችሁት በወራጅ ብታስቡት መሰራት ይችላል። ያለ ወራጅ አንገት ላይ ቀጠን ባለ ዲዛይንም ማሰራት ብትፈልጉ ማሰራት ይችላል። ዋጋው እንደዚህ ያልቀውለት 16 ወደ ችኛዋ ቀይ ቀሚስ ሄድላችሁ። እንግዲህ መደቧ በሃምሳ አራት ቁጥርና በቀይ የተሰራች ነች። ዘንባባ አላት የዘንባባ ዲዛይን አላት። በጣም ነው የምታምረው። በዛ ላይ አምስት አርብ ነች። በአምስት አርብ ቆንጆ ሆኖ ይሰራላቸዋል ማለት ነው። ቀጭን ቀሚሶች አምስት አርብ ሲሆኑ ውበት አለው። ሰፊ ስለሚሆን ጥለቱም ስለማይከብድ ቆንጆ ሆኖ ይሰራላቸዋል። ነጠላዋም የቀሚሱ አይነት የዲዛይን ስፋት አላት፣ ቆንጆ ናት። እንደዚህ ነጠላውና ቀሚሱ ሲመሳሰል ደግሞ ቆንጆ ይሆናል ማለት ነው። ልብሱ ቀጭን ቀሚስ ሲሆን የነጠላው ስፋት እንደሚታወቅ ደግሞ ነጠላው በጣም ሰፊ ነው፣ በጣም ትልቅ ነው። እንግዲህ ትልቅ ነጠላ አስተያየት እየሰጡን ስለሆነ ትንሽ ነጠላ ማቅረብ ትተናል፣ አቁመናል። ስለዚህ ይሄም በሁለት ታይመነን የሚሰራላችሁ ቆንጆ ሆኖ መሀል ላይ ገበርና መነን ደርበን ቆንጆ አድርገን በቆንጆ ዲዛይን በወራጅ ትሰራላቸዋለች። ብትፈልጉ አንገት ላይ ቀጠን ባለ ዲዛይን ይሰራላቸዋል። ዋጋው እንደዚህ አልቆላት 12ሺ። ወደዚህኛው የተዘጋጀች ልብስ የሄደላችሁ በጣም የሚያምር ዳናዊት ልብስ ይባላል የዳናዊት ልብስ ነው የዳናዊት ልብስ በነገራችን ላይ አራት አይነት ከለር አለው ፈዘዝ ያላለው መሀል ላይ ደግሞ እንደዚሁ አረንጓዴ መሀል ላይ ተወሶሶ የገባበት የሚመስል አለው ይኸውን አረንጓዴ ከለር መሀል ላይ ተወሶሶ በሻይን የገባበት ነው ጥቁር አለው መደቡ ደግሞ ብዙ አይነት ከለር ነው ያለው አራት አይነት ከለሮች አሉት ከዛ ውስጥ አንዷ ከለር ነች እቺ በጣም ነው የምታምረው በሁለት አይማንን የተሰራች ቆንጆ ልብስ ናት። በአራት አርብ የተሰራንላት ልብስ ነች። በጣም ነው የምታምረው። አንገት ላይ እንደምታዩት በጣም በሚያምር ዝርግፍ ስታይል ሆኖ ግን አራት ማዕዘን ቅድ ቢቅድ የሚባል ዲዛይን የተሰራ ልብስ ነው። እጁ ደግሞ አጓጉል ሆኖ የተሰራ ቆንጆ ልብሳችን ነው። አንገቱ ላይና ይሄ ልብስ አንገት ላይና ከታች ለማመሳሰል በጣም ይከብዳል። ልብሱ ግን ይሄ ማች አርጎ የተሰራ ልብስ ነው። ቆንጆ አርጎ ነው የሰራላት ነጠላውም ራሱን ነው የሚመስለው። ቆንጆ የነጠላ ስፋት አለው። ውስጥ ላይ መነን እና እንደምንነግራችሁ ገበር ተደርቦ ተሰርቶለታል። ዋጋው እንደዚህ ያልቀላት አስራ አራት ሺህ ወደዚህኛው ደግሞ እና ፋሽን የሆነ ሳተን ሽፎን ሲሄድላችሁ በጣም ነው የሚያምረው። እንግዲህ በአምስት ሜትር የተሰራላት ቆንጆ ቡኒ የከለር ሽፎናችን ነው። በጣም ነው የሚያምረው። ሳተኖች እንግዲህ ለሰውነት ምቹ ናቸው፣ ለስለስ ስለሚሉ ለሰውነት ለስለስ ስለሚሉ ይመቻሉ። በዛሌ ገበር አይደረግበትም፣ ሳተን ምንም ነገር ስለማያሳይ ገበር አይደረግበትም። ይሄ እንግዲህ ልቅ ሆኖ የተሰራላት ሽፎናችን ነው። ምንም አይነት እታች ከሽከሽም ፈንድሻ ምንም የለውም፣ ልቅ ነው ማለት ነው። ሲካ ከሽከሽ አለው ወገቡ ላይ ማለት ነው። ቀበቶ ማሰሪያ አድርገን ከኋላ ላስቲክ ጥቅጥቅ አድርገን ነው የሰራንላት። እጁ እንደሚታዩት ደግሞ እጅየው እንደዚህ ሆኖ ተሰርቶላታል። አንገቱ አራት ማዕዘን ነው። ነጠላው እንደምታዩት ከልብሱ ጋር ማች አድርገን ነው የምናሸምነው። በዛ ላይ ነጠላ ሁሌ እንደሚነግራችሁ ሁለት ከሀያ በላይ ነው። ነጠላው ትልቅ ነው። ነጠላው ሁለት ከሀያ በላይ ነው የምናሰራላችሁ። እንደፈለጋችሁ ቤተክርስቲያን ብትሄዱ፣ የትም ፕሮግራም ብትሄዱ ለብሳችሁ ለመሄድ እንዳያስቸግራችሁ ማለት ነው ዋጋው እንደዚህ ያልቆለት ስድስት ሺህ። ውድ ቤተሰቦቻችን የገና አልባሳትን ካሁን እያሳየን ነው። ከዚህ ከዜና ሽፎን እና ጥበብ ማለት ነው። እንግዲህ እዚህ ቤት ሽፎኖች አሉ፣ የተለያዩ የጥበብ አይነቶች አሉ። በትልቅ በትንሽ፣ ለተለያዩ ፕሮግራሞቻችሁ የሚሆኑ ሁሉም አይነት ጥበብ እዚህ ታገኛላችሁ ማለት ነው። በተቀመጠው ስልክ ቁጥር ደውላችሁ ማናገር ብቻ ይጠበቅባችኋል። አማራጮችም በውስጥም ቢሆን እንልክላችሁ እና ትመርጣላችሁ፣ ከቪዲዮ በተጨማሪ ማለት ነው። እጅግ አድርገን እናመሰግናለን። ሰብስክራይብ አድርጉ፣ ሳምንት እንመለሳለን።